ሰላም አበቄለሽ ነኝ የሕፃን ሄቨን እናት። የሄቨን ጉዳይ ይግባይ ላይ እንደነበር ይታወቃል። በይግባኙ ላይ እኛ የሞት ፍርድ ስንጠብቅ ጭራሽ ቤተሰብ አስተዳዳሪ ነው፣ ሀያ አምስት አመቱ ይበዛበታል በሚል ከሀያ አምስት አመት ወደ አንድ ዓመት ተቀንሶለታል እኛም በይግባይ ስንከራከር ቆይተን በአሁኑ ሰዓት አዲስ አበባ ፌዴራል ጠቅላይ ፍርድ ቤት መምጣት ተችሏል። ቀጠሯችን ሰኔ 18 ነው። በርካታ ሕፃናት፣ በርካታ ሴት እናቶቻችን፣ እህቶቻችን በዚህ መንገድ እያለፉ ነው። ዝም ልንል አይገባም። ከዚህ በፊት ድምጽ እንደሆናችሁኝ ሁሉ አሁንም ፍትህ እስክናገኝ ድረስ ከጎኔ እንድትሆኑ የእግዚአብሔር ስም ጠይቃለሁ። አመሰግናለሁ። ጉዳዩን ለአቃቢ ህግ አስተላልፏል ብለዋል ጠበቃው። አቃቢ ህግ የፖሊስ ምርመራ በደረሰው በአስራ አምስት ቀን ውስጥ ክስ መመስረት አለበት ይላሉም ነገር ግን አቃቢ ህግ እስከ ግንቦት ሰላሳ ሁለት ሺህ አስራ ሰባት ዓመተ ምህረት ድረስ ክስ እንዲመሰረት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ሲሉ ተናግረዋል። አቃቢ ህግ የፖሊስ ምርመራ በደረሰው በአስራ አምስት ቀን ውስጥ ክስ ካልመሰረተ ከህግ ውጭ ታስሯል ተብሎም ስለሚታሰብ የደንበኛቸው አካልን ነፃ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውንም ገልጸዋል። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶም አንዱ አለም ጎሳ በዋስ እንዲፈታ ብያኔ መስጠቱም ተነግሯል። የሙዚቀኛው በዋሴ መፈታት ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆም ልጄን ለሁለተኛ ጊዜ ነው የገደሏት ሲሉም ለቢቢሲ መናገራቸውም ነው የተዘገበው። እስከዚህ ሰዓት ድረስ ፖሊስም ሆነ አቃቤቅ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም ብለዋል። እንዲሁ በብላሽ ሶስት ወራት ነጉዷል። የልጃችንን ደምም እውነትም አላገኘንም። ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ መናገራቸውን ነው ይኸው የቢቢሲ መረጃ የሚያመላክተው። ከዚህ በኋላ ምን እንደሚያደርጉ ቢቢሲ ላቀረበላቸው ጥያቄ ህጉ ስብስብ ነው አቃቤ ሕግ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለንም። ቀነኒ ፍትህ እየተነፈገች ነው፣ ከጅምሩ አንስቶም የነበረ ነገር ነው። እኛንም ለማድከም እስካሁን አቆዩን እንጂም ሊለቁት ከፈለጉም ቆይተዋል ሲሉ ተናግረዋል ብሏል ቢቢሲም። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም፣ ከእሷም ደም የልጁ ታዋቂነት ይበልጣል ብለዋል። ሞዴል እንዲሁም የማስታወቂያ ባለሙያ የነበረችው ቀነኒ አዱኛ። መጋቢት አንድ ቀን ሁለት ሺ አስራ ሰባት አመተ ምህረት ሌሊት አስር ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ሕንጻ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታም መውደቋም ለሕልፈቷ ምክንያት መሆኑን ፖሊስ አመላክቷል። ከቀነኒ ሞት ጋር ተያይዞም በግድያ ተጠርጥሮ የታሰረው እጮኛዋ አንዱአለም ጎሳም ከዚህ ቀደም በዋስትና እንዲወጣም የቀረበው ጥያቄም በነፍስ ግድያ የተጠረጠረ በመሆኑም እንዲሁም ማስረጃዎችን ያሽሻል በሚል ውድቅ መደረጉ የሚታወስ ነው። ቀጣዩ ሂደት ምን ይሆናል በሚል ቢቢሲ የጠየቃቸው የሙዚቀኛው ጠበቃም እስካሁን የፍርድ ቤት ቀጠሮም አልተሰጠም፣ የአቃቢ ሕግን ውሳኔም እየተጠባበቅን ነው ክስ ለመመስረትም ሆነ መዝገቡን ለመዝጋት የሚሰጡን ውሳኔም ግልባጭ የምንጠብቅ ይሆናል ብለዋል። የቀነኔ አባት አዱኛ ዋቆም ከዚህ ቀደም ከቢቢሲ ኦሮምኛ ጋር ባደረጉት ቃለ ምልልስም ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑ ተናግረው ነበረም። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም ኮች ነበራት ማለት አትችልም። ከኮች በላይ የነበረው አዴ ነበር። እውነቱን ለመናገር ይህ ያልከው መልካም ሰው እንዲህ የሚወዳት ከሆነ፣ እንዲህ የሚንከባከባት ከሆነ ይህን ሁሉ ነገር እንዴት ሊወስድባት ቻላል? እሷ ጭት ያደረገብኝ ነው የምትለው ሌላ በቃ ቦክስ የመማዘዝን ያክል ነገር እላፊ ተነጋግረው ነው ሄድ ድሮ ማትረባ ማንት ማትረባ ምናምን ተባብለው ተያይዘው ሽማግሌዎቹ ከዚህ በኋላ መጽሐፍ ቅዱስ ይፈቅድልሻል፣ ቃሉም ይናገራል፣ መፍታት ትቻያለሽ የሚለውን ነገር በአደባባይ ለሴቷ ነው ሲነግሮኝ ነበር። የሃይማኖቱ ጉዳይ ላይ ሳያምን ነው የተጋባው በሚል ድምዳቤ ሊድ እምነቱ የሚፈልጉት ሳይሆን ለእሷ ሲል ነው። እኔ በተወሰነ መንገድ የተወሰነውን የወሰዱት ቸርች ፓስተሮች ናቸው። በነገራችን ላይ የሯጭ ብቻም አይደለችም፣ ሌሊት ተነስታም ትጸልያለች ነው የምልህ። እውነቱን ለመናገር ለምሳሌ ፓስተር ቸሪ ጋር በጣም ረጅም ቀጠሮ ተሰጥቷችኋል ተብላት ነው ባንክ ሄዳ ገንዘቤ ተንቀሳቅሷል ምን ብሏል ምናምን ነገር ብላ ቀወጠችተዋል ከዛ ሄደች ሲታይ 11 ሚሊዮን ብር ነበር ከ11 ሚሊዮን ሰባት ሚሊዮኑን አንቺ የራስሽልሽ ያወጣሽው በራስሽ ግርማ ነው ማለትም ሽያጩ ላይ የእሷን ተባባሪነት አለበት በጣም አለበት እንደውም ለደህንነት ያሰጋኛል እሷ ትላለች እሱም ለደህንነት ያሰጋኛል ብሎ ስልክ እስከ መቀየር ደረጃ ደርሶ አድራሻ እስከ መቀየር ደረጃ ደርሶ እምነት ከቀየረ ይህንን መሬትንስ እንዴት አያጣጥሙ ለምሳሌ ቤቷን ግዢ ለመግዛት በሄዳ ጊዜ ኖሯት ያንን አትከታተልም እሱ ነበር የሚከታተልላት አራት መኪና አስራ አንድ መሬት ሲሸጥ ህግ ሳለ ወይ የሁሉ ነገር ሲወሰድባት፣ እሷስ ምን ሆና ነው? እሷ ምንም አማራጭ አልነበራት። ከሱ የተሻለ ከሱ የቀረባት ማን ነበር? ለማን ውክልና ትስጥ? ሽምግልና ስትመጣ ሚዛናዊ መሆን መቻል አለብህ። ግራቀኝ መሆን መቻል ነበረብህ። እነሱ ግን አንድ ሳይት ነበረ ይዞ የመጡት ምንም በቃ ሀብት ንብረትን ተከፋፍለ ከጨረስክ በኋላ ሌላ ህይወት ውስጥ እያለ ከፓስተር ቸሪ ቢሮ ይደወልልሃል። ምንድን ነው ስትል፣ ባለፈው ፕሮግራም አስይዛችሁ ነበር በትዳር ለመማከር ምንትላሉ። የአትሌት ገሌቴ ቡርቃ ባለቤት ማን መፋለሶች እየታዩና ውጤት ማሽቆልቆል በታየበት አትሌቲክስ ላይ በዛ ላይ ሊመክር በየጊዜው የማይጠራ የግል ሰዎች ትዳር ውስጥ ገብቶ በዛ ደረጃ መፈትፈት። ውጥሱ ደግሞ ለእናቱ ሰጠው። አሁን ሲሰጡ ራሱ ደግሞ እኔ ጋር ጥቃት እየደረሰ አይደለም እሱ፣ የእሱ ጓደኞች ጋር ጥቃት እየደረሰ ገለቴ ቡርቃት ተሸጠብኝ ብላለች። ፍርድ ቤት ቀርቦ ሲጠየቅ በላውት ነው ሆኖ የምትለኝ ነገር ግን እውነት ነው እውነትና ትክክለኛ ነው ከምሬንም ነግር ኢቨን ውጭ ስትጓዝ ስትንቀሳቀስ እኮ ፓስፖርቷን ወስዶ የሚያስመታላት እሱ ነበር። ንብረቷን ዘርፎ ሌላ ትዳር መሰረተ ሚኖ ላይ ያታምንበትም አዎ አለም ይህ ሁሉ ነገር ሲኬድ ሲኬድ እናንተ ስራ ስራ ስትሄድ ገብተ ሄ እንደው እግዚአብሔር የማያወደው ነገር ነው። እንድታይልን ቢያንስ ይህቺ የምትኖርባትን ቤት እንድታተርፍላት ነው መልእክትም። እንደው ክብር ታዳ ነች አበቤ የገለቴን ጉዳይ እንድታይልን ቢያንስ እቺ የምትኖርባትን ቤት እንድታተርፍላት ነው መልእክትም አስተላልፈው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን አማጣት አይደለም። እኔ ዛሬ ሶስት ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላት። ይሄ ለእኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ገለቴ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ አሉ ያለፉ ባዶ እጃቸውን ቀርተው በአሁኑ ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መቷል። እንግዲህ መንግስትም የሚመለከቱ አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። ገንዘቧ የለም፣ ሞራሏ የለም ከኛ ሁሉ ሸሽታለች። እውነት ለመናገር እኛ ልጆች ይዘን ስንሄድ እሷ ግን በእጇ ይዛ የምትሄደው ልጆች የለም። የእህቶቿን ልጆች ነው የምታሳድገው። እናቷን እኔ በአካልም አውቃቸዋለሁ አካል ጉዳተኛ ናቸው። እና ሰላም አበቂልሽ ነኝ የህፃን ሄቨን እናት። የሄቨን ጉዳይ ይግባይ ላይ እንደነበር ይታወቃል። በይግባኙ ላይ እኛ የሞት ፍርድ ስንጠብቅ ጭራሽ ቤተሰብ አስተዳዳሪ ነው ሀያ አምስት ዓመቱ ይበዛበታል በሚል ከ25 አመት ወደ 1 አመት ተቀንሶለታል። እኛም በይግባይ ስንከራከር ቆይተን በአሁኑ ሰዓት አዲስ አበባ ፌዴራል ጠቅላይ ፍርድ ቤት መምጣት ተችሏል። ቀጠሯችን ሰኔ 18 ነው። በርካታ ህጻናት በርካታ ሴት እናቶቻችን እህቶቻችን በዚህ መንገድ እያለፉ ነው። ዝም ልንል አይገባም። ከዚህ በፊት ድምፅ እንደሆናችሁኝ ሁሉ አሁንም ፍትህ እስክናገኝ ድረስ ከጎኔ እንድትሆኑ በእግዚአብሔር ስም እጠይቃለሁ። አመሰግናለሁ።